እነዚህን ማድረግ ከጀመረች ለአንተ ያላት ፍቅር አብቅቷል። በነገራችን ላይ ሴት ልጅ ስትወድ፣ ስታፈቅር እንዲሁ በቀላሉ አትተውም። በጣም ብዙ ርቀት ትሄዳለች፣ ትታገሳለች። እነዚህን ቀጥሎ የምነግርህን ነገሮች ካየህባት፣ ካስተዋልክ ግን ለአንተ ያላት የፍቅር ስሜት እንደቀነሰ እርግጠኛ መሆን ትችላለን። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ ለአንተ ያላት የፍቅር ስሜት እንደቀነሰ የምታውቅበትን መንገድ በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው፣ የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁ ይቆዩ። ሰላም ሰላም! እንዴት ናችሁልኝ? እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኛላችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። የኔ ውድ ቤተሰቦች ለምትሰጡኝ ሀሳብ፣ አስተያየት በሙሉ አመሰግናለሁ። ዛሬ ትንሽ ጠጠር ያለ ሀሳብ ነው ይዤ የመጣሁት። አሁን ለአንተ ያላት ፍቅር ሲቀንስ የምታውቅባቸው የምታሳይ ነገሮች አሉ። እንደነገርኳችሁ ነው መግቢያ ላይ፣ ሴት ልጅ እንዲሁ ዝም ብላ አትተውም። በጣም ብዙ እርቀት ትሄዳለች፣ ትለፋለች። እቀይረዋለሁ፣ እለውጠዋለሁ፣ ይሄ ነገሩን ያስተካክላል ብላ ሰው ቢነግራትም አትሰማም። ፍቅር ውስጥ ስትሆን ብዙ እርቀት ትሄዳለች፣ ግን ደግሞ ላንተ ያላት የፍቅር ስሜት ሲቀንስ በቃ ሞክራ ምን ብላ ሲቀንስ፣ ደግሞ የምታውቅባቸው መንገዶች አሉ። እነዚህን ነገሮች በደንብ አድርገህ ልብ ብለህ ተከታተለኝ። እነዚህ ነገሮች እንግዲህ በፊት ከምታደርገው ጋር ነው ንጽጽር። ዞሮ ዞሮ የምትወድ የምታፈቅር ሴት እነዚህን ቀጥሎ የምነግርህን ነገሮች በፊት ታደርጋቸው ነበረ። አሁን ግን ለአንተ ያላት የፍቅር ስሜት ስለቀነሰ የምታደርጋቸው ነገሮች እየቀነሱ ወይም ከነጨራሹ እየተወቻቸው ትመጣለች ማለት ነው። ስለዚህ በደንብ አድርገህ አዳምጠኝና ወደ መፍትሄው ደግሞ መጨረሻ ላይ እንገባለን ማለት ነው። የመጀመሪያው ነገር በፊት ላይ አብራችሁ ስትሰሩ የነበረውን አብራችሁ ስታደርጉ የነበሩትን ነገሮች አክቲቪቲዎች ሊሆኑ ይችላሉ ብቻዋን ማድረግ ከጀ መረች ይህን እያደረገች ነው ማለት ከአንተ ውጭ ላይፍን ህይወትን እየተለማመደች ነው ማለት ነው። በፊት ላይ አብራችሁ ምሳ የምትበሉ በፊት ላይ አብራችሁ የሆኑ ስራዎችን የምትሰሩ ምናምን ከነበረ እና ቀስ በቀስ ራሷ ነገሮችን ማድረግ ለራሷ ብቻዋን ሊሆን ከሌሎች ሰዎችም ጋር መብላት ምን ማለት እንደ አክቲቪቲዎቹ ስፔሲፊክ ይሄ ነው ማለት አይደለም። ደግሞ ብቻዋን ወይ ከጓደኞቿ ጋር ስትበላይተ ናፊ ብላኛለች፣ በቃ ፍቅርሽ ቀንሷል ቀንሷል እንዳትል። በቃ በፊት ላይ አብራችሁ የምታደርጓቸው የነበሩ ነገሮች ይኖራሉ አይደለ? እነዛ ተገንጥላ ለብቿ ማድረግ ስትጀምር፣ ያን ታዲያ አንድ ጊዜ ሳይሆን በጣም በተደጋጋሚ ካየህባት ከተመለከትክ፣ ከአንተ ተለይቶ መኖርን ፕራክቲስ እያደረገች ወይም እየተለማመደች ነው ማለት ነው። እሱ ባይኖር ይህም ማድረግ እችላለሁ፣ የሚል ነገር ራሷን እያስተማረች ነው ማለት ነው። ምክንያቱም የፍቅር ግንኙነት ላይ አብራችሁ ሆናችሁ ነገሮችን ማድረግ አክቲቪቲዎችን አብሮ ማድረግ፣ አብሮ መስራት በጣም ጥሩ ነገር ነው፣ የሚፈለግ ነገር ነው። ያንን ነገር መተው ከጀመረች፣ ይሄ ለብቻ በራሷ መንገድ ነገሮችን ለማድረግ የምትጥር የምትሞክር ከሆነ የሆነ ችግር አለ ማለት ነው፣ ክፍተት አለ ማለት ነው። የአንዳንድ ጊዜ በመነጋገር እኮ ይደረጋል ብዙ ነገር ይሄን አንቺ አድርጊ ይሄንን ያደርጋለሁ፣ በመባባል በመነጋገር ለብቻ የሚደረጉ የሚተዉ ነገሮች እኮ አሉ። እሱም ማለት አይደለም። ይሄ በራሷ በቃ ነገሮችን ካንተ ጋር የምታደርገውን ነገር እየቀነሰች እየቀነሰች እየተወች ስትመጣ የሆነ ችግር እንዳለ ማወቅ መረዳት አለብን። ሁለተኛ፣ ስትጣሉ ምንም ካልመሰላት የፍቅር ግንኙነት ላይ አብራችሁ ሆናችሁ ምናምን ጸብ ይኖራል፣ አደለ አለመግባባቶች ይፈጠራሉ። እነዚህ አለመግባባቶች ግን በጣም ከባድ ናቸው፣ ለእኛ ለሴቶች በተለይ በጣም እንድንደበር እንዲከፋን የሚያደርጉ ነገሮች ናቸው። አለመግባባቶች ተፈጥረው ጸቦች ተፈጥረው ተጣልታችሁ ምንም ካልመሰላት በቃ፣ ኖርማል ዝም ብላ ህይወቷን የምትቀጥል ከሆነ ችግር አለ ማለት ነው። ለአንተ ያላት የፍቅር ስሜት እየቀነሰ ነው ማለት ነው። ምክንያቱም አለመግባባት ወይም ደግሞ ጸብ ወይም መጣላት ምንም ላይ መስላት አይችልም። የምትወድ ከአንተ ጋር ነገን አብራ መቀጠል የምታስብ ሴት እየተጣላችሁበት ጊዜ በጣም የሚረብሻት ነው የሚሆነው። በጣም የሚደብራት ነው የሚሆነው። በቃ ቶሎ ብላ ተታርቃችሁ አብራችሁ የምትሆኑበትን መንገድ ለመፍጠር ለማመቻቸት ነው የምትጥረው እንጂ ተጣልታችሁ ምንም ካልመሰላት የስሜት መለዋወጥ ምናምን ካላየህባት እየተለማመደችው ነው ማለት ነው። ምክንያቱም ነገ ላይ ከአንተ መራቅ መለየትን ስለምታስብ፣ በቃ የትስ ኦኬ፣ ይሄ ነገር የሚሆን ነው እያለች ራሷን እየነገረችው እያለማመደችው ነው ማለት ነው ይሄ ጥሩ ሳይን አይደለም፣ ጥሩ ምልክት አይደለም። ስለዚህ ለአንተ ያላት የፍቅር ስሜት እየቀነሰ ነገ ልትለይህ እያሰበች እንደሆነ ማወቅ ትችላለህ። ምክንያቱም ከሰዎች ጋር መጣላት ምንም አይመስለን። ለዛ ነው በቃ የማንፈልጋቸው ሲሆኑ ልንርቃቸው፣ ልንሸሻቸው ከሆነ ተጣላንም አልተጣላንም ምንም አይመስለንም። ግን ነገን ካሰብን ነገ አብረን እንሆናለን፣ እንደዚህ እንቀጥላለን ብለን ስናስብ መጣላታችን በጣም ነው ሰላም የሚነሳል። ስለዚህ ይሄ በቃ በጣም ጥሩ ያልሆነ ሳይን ነው። በደንብ አስተውል። ሶስተኛ፣ ለአንተ ቅድሚያ መስጠት ስታቆም የፍቅር ግንኙነት ላይ እንግዲህ የወደደች ያፈቀረች ሴት ምንም ጥያቄ የለውም ቅድሚያ ትሰጥሃለች። አሁን ላይ ግን ከሆነ ጊዜ በኋላ አንተ ከምታውቀው የሆነ ጊዜ በኋላ ያን ማድረግ ካቆመች ለሌሎች ዝም ብሎ ለምትላቸው በፊት ላይ ምንም ዋጋ ማትሰጣቸው ቦታ ማትሰጣቸው ለሆኑ ነገሮች አንተን ችላ ማለት ስትጀምር ሰምታ የማታውቃቸውን ስሞችን እየጠራች ገሌን እኮ ላገኝ ነው ከገሌ ጋር እንደዚህ ያለ እንደዚህ እኮ ጀመርኩ እያለች አንተን ማግኘት ለአንተ ቀድሚያ መስጠት ስትቀንስ ይሄ ማለት በፊት ላይ ቅድሚያ ተሰጥህ ነበር። በቃ ቅድሚያ ሰጣ ታገኛለች፣ ቅድሚያ ሰጣ ታናግራለች ምናምን ሌሎች ነገሮች ሁሉ ሁለተኛ ነበሩ ለእሷ። አሁን ላይ ግን አንተ ወደ ሁለተኛ ቦታ ስትተካ እገሌን እኮ ላገኝ ነው፣ እንደዚህ እኮ ሊሆን ነው፣ አይ ምንም ደብሮኛል እኮ ዛሬ አልወጣም። ያው ሊያጋጥም ይችላል። እነዚህ ነገሮች ኤግዛክት ቃል በቃል ወሰዷቸው ማለት አይደለም ግን የሆነ አንተን ላለማግኘት፣ ከአንተ ጋር ላለመሆን ምክንያት ሰበብ ስትደረድር በቃ ብዙ ኤክስኪውዞች ሲኖሯት፣ በፊት ላይ ለማግኘት ነበረ፣ በቃ ምክንያት የምትፈጥረው ስለምትወድ ስለምታፈቅር። ለአንተ ያላት የፍቅር ስሜት ሲቀንስ ግን አንተን ላለማግኘት ምክንያት ሰበብ ትደረድራለች፣ ቅድሚያ አትሰጥህም። አራተኛ ጥፋቶችን እያየች ዝም ማለት ከጀመረች፣ ይሄ በጣም ከባድ ከባድ ነገር ነው። ሴት ልጅ ብዙ ጊዜ በፍቅር ግንኙነት ላይ የሚሆነ ተጨቃጫቂ የሚያስብላት አንዱ ነገር ይሄ ነው። ትክክል ባይሆንም መጨቃጨቅ ትክክል ሊሆን አይችልም። በእርግጥ ግን በቃ የሆነ እንድትለወጥ እንድትሻሻል ስለምትፈልግ በቃ ስህተት ባየች ቁጥር ለምን እንደዚህ ታደርጋለህ፣ ለምን እንደዚያ አትሆነው፣ ለምን እንደዚያ አትቀየርም ምናምን ትልሃለች። አሁን ላይ ግን ያንን ማለት ካቆመች አንተ ላይ የሆነ ችግር አይታ፣ በጣም ከዚህ በፊት በጣም የምትነግር የምታርም፣ እንደዚያ አታድርግ የምትልህን ችግር አይታ እንዳላየ ማለፍ ከጀመረች ተስፋ ቆርጣብሀለች ማለት ነው። ልትተው ልትለይህ እያሰበች ነው ማለት ነው ምክንያቱም በቃ የራሱ ጉዳይ አይነት ነገር ነው። ጥፋቶችን፣ ስህተቶችህን አይታ ዝም አለች ማለት የራስህ ጉዳይ በቃ አያገባኝም አይነት ነገር እያለች ነው ማለት ነው። ደክሟታል ማለት ነው። እዚህ ጋር በጣም መንቃት አለብህ። ይሄንን ካየህባት ጥሩ ምልክት አይደለም። ምክንያቱም የኔ የምንለው ሰው ሲያጠፋ ሲሳሳት እንለፋለን፣ እንደክማለን። የሆነ ትክክል ነው ብለን በምናስበው መንገድ ማለት ነው ለመቀየር፣ ለመለወጥ፣ ለመንገር እንሞክራለን። ያንን ማድረግ አቆመች ማለት የኔ ሰው አይደለህም፣ አያገባኝም፣ የራስ ጉዳይ እያለች ነው ማለት ነው። እና በደንብ አስብበት። አምስተኛ ሁሉም ነገር ሲያናድዳት አሁን የምታደርገው ነገር ሁሉ በቃ የሚያናዳት ከሆነ ትንሽም ትልቅም ነገር ከሆነ በቃ ስትበሳጭብህ፣ ስትናደድብህ በቃ እንደዚህ ለምን አደረግ ለምን እንደዚህ የሆነ በቃ አንተ እንደዚህ ነህ ምናምን በቃ በእያንዳንዱ ነገር ስትናደድብህ፣ ይሄ ሊለይ ሊተው ያሰበ ሰው የሚያደርገው ነገር ነው። በነገራችን ላይ ሰውን ስንወደው ሁሉ ነገሩ ደስ ይለናል። በቃ የሚያደርገው ነገር ሁሉ በቃ ያስደስተናል ለሌላ ሰው እኮ እንዲያውም ሊያናድድ ሁሉ ይችላል፣ የሚያደርገው ነገር። እውነን ለመናገር ፍቅር ውስጥ ስንሆን ይሄ የፍቅር ስሜቱ እንደዛ እንድናስብ እንደዛ እንዲሰማን ያደርገናል። ከዛ የፍቅር ስሜት ስንወጣ ደግሞ በቃ ሰው የሚያደርገው ነገር ሁሉ ያበሳጨናል፣ የሚያደርገው ነገር ሁሉ ያናድደናል። ስለዚህ እያንዳንዱ የምታደርገው ነገር የሚያናድዳት የሚያበሳጫት ምናምን ከሆነ ልትለይ እያሰበች ነው። ለአንተ ያላት የፍቅር ስሜት እየቀነሰ እየቀነሰ መጥቷል ማለት ነው እርግጠኛ ሁን ስድስተኛ ላይ ደርሰናል አብራ ሆና የምታሳልፈው ጊዜ እየቀነሰች እየቀነሰች ስትመጣ ቅድም እንደነገርኳቸው የተለያዩ ምክንያቶችን ሰበቦችን እየደረደረች አንተን ላለማግኘት ከአንተ ጋር ላለመሆን ስትሞክርና ስትጥር እንደው ደግሞ ከአንተ ጋርም ከሆነች ከመጣችው በትንሽ በትልቁ ትናደዳለች ይደብራታል አብራ ሆና ሲደብራት በነገራችን ላይ ወንዶች እነዚህ ነገሮች የምነግራችሁ አንድ ጊዜ የሆነች ነገር መዛችሁ አይታችሁ አይደለም በቃ ሲደጋገሙባችሁ እነዚህ ነገሮች በአንድ ጊዜ መታ መታሳያችሁ ነገሮች አይደሉም በጊዜ ሂደት ሲደጋገሙባችሁ እነዚህ ነገሮች አንዱ ሌላ ጊዜ፣ አንዱ ሌላ ጊዜ፣ አንዱ ሌላ ጊዜ እያያችሁ ስትመጡ እንደዚሁ ደመር አድርጋችሁ ነው እንጂ ከመሀል መዛችሁ አንዱን አውጥታችሁ በቃ ምናምን የምትሉት አይደለም። እዚህ ላይ በደንብ ልብ በሉ፣ አስተውሉ። የራሳችሁን መንገድ ተጠቀሙ። ራሳችሁ ስታወሩ የምታዩት የምትመለከቱትን ነገር በደንብ ማስተዋል ያስፈልጋል እንጂ እንደዚህ አይመቸኝም ብላኛለችና ለእኔ ያላት ፍቅር ቀንሷል ምናምን እንዳትሉ። አንድ ጊዜ ሳይሆን ድግግሞች ነው በቃ አብራ ሆና ሲደብራት ከአንተ ጋር የምታሳልፈው ጊዜ እያየኸው ማለት ነው። እዚህ ጋር ደግሞ በጣም የሚቀላችሁ ነገር ለእናንተ ምንድነው ንጽጽር አላችሁ። በፊት የምታደርገው እና አሁን የምታደርገው በቃ በፊት የምታደርገው አሁን ከምታደርገው ኮምፕሊትሊ ኦፖዚት የሆነ ወይም ተቃራኒ የሆነ ከሆነ የሆነ ችግር አለ ማለት ነው። በመሀል ስለዚህ አብራ የምታሳልፈው ጊዜ እየቀነሰ መጥቶ እና ደግሞ ሲደብራት ከአንተ ጋር ሆና ደስ የሚላት የነበረችው ልጅ ድብርት ስታይባት ቆም ብለህ ማሰብ ይኖርብሀል። በመጨረሻ ስለ አንተ ለማወቅ መጠየቅ ስታቆም፣ ምንም ግድ ሳይሰጠት ሲቀር በፊት ላይ ስለ አንተ መጠይቅ፣ ስለ ውሎ መጠይቅ፣ ስለ ስራ መጠይቅ ልጅ አሁን ላይ ብትነግራትም ባትነግራትም አትጠይቅህም፣ ግድ የላትም። ስለ ራሷን ብዙ ነገሮችን አትነግርህም፣ ድብቅ ትሆናለች ማለት ነው። ይሄ እየለመደች ነው በቃ ከአንተ ጋር መለየትን አብራ ሆና ከአንተ መራቅን መለየትን እየተለማመደች ነው ማለት ነው። ልትተው አስባለች፣ ተስፋ ቆርጣባለች። የሆነ ቅር ያላት የሆነ ደስ ያላላት ከአንተ ጋር አብራ እንድትቀጥል ያላደረጋት ነገር ተፈጥሯል። ፍቅሯ ቀንሷል ማለት ነው። እንግዲህ እነዚህን የዘረዘርኩላችሁን ወደ ሰባት ነገሮች ካያችሁ፣ ከተመለከታችሁ ሁለት ነገሮችን በደንብ ማስተዋል እና ልብ ማለት ይኖርባቸዋል። የመጀመሪያው ነገር የሆነ ያደረጋችሁት ነገር አለ ያልጣማት፣ በተደጋጋሚ የተነጋገራችሁበት የተጨቃጨቃችሁበት ሊሆኑ ይችላል። አንተ እንድታስተካክል የነገረች እንደዚህ አድርግ ብላ ያልሰማሃት ነገር አለ ማለት ነው። አንተ ላይ ቅር ያላት ነገር አለ ማለት ነው። በዛም ምክንያት ፍቅሯ እየቀነሰ መጥቷ ልትለየህ አስባለች። እንግዲህ ይችን ሴት ልታጣት የማትፈልግ ከሷ መለየት የማትፈልግ ከሆነ ይህንን አንድ ነገር ምንድን ነው ብለ ራስን ጠይቅ ራስን ተመልከት። ምክንያቱም እነዚህን ሳይኖች እያሳየች ቢሆን እንኳን ማስተካከል መቀየር ትችላለህ። እድል አለ። እድል እየሰጠች ነው። የመጀመሪያው ነገር እድል እየሰጠች ነው ማለት ነው። እስኪ ይህንን አድርጎ እንደዚህ ሳደርግ ሲያይ፣ እስኪ ከተመለሰ፣ እስኪ ከታረመ፣ እስኪ ከገባው እያለች ነው ማለት ነው። ስለዚህ ይግባ የሆነ ማስተካከል የምትችለው ነገር ካለ ራስን ተመልከት፣ ራስን ፈትሽ። በግልጽም ደግሞ መነጋገር ጥሩ ነው። እንደው ካላወቀው እንኳን ካልገባ እንኳን ምን ሆነሻል? እንደዚህ እንደዚህ ነገሮች እያሳየች ነው። በፊት ላይ እኮ እንደዚ አልነበረሽም አሁን ላይ ግን እንደዚህ ሆነሻል። ምንድን ነው እኔ ማድረግ ያለብኝ ነገር አለ ወይ? ያጠፋሁት ነገር አለ ወይ? ማስተካከል ያለብኝ ነገር አለ ወይ? ብሎ በግልጽ ዲስከስ ማድረግም አንደኛው ነገር ነው። በእውነት ብዙዎቻችሁ ግን ይሄን ነገር አትፈልጉትም። ይሄ በግልጽ ዲስከስ ማድረግ የሚባለውን ነገር ትፈሩታላችሁ። በቃ ምንም የሚመጣ ነገር የለም ከመነጋገር የእውነት በቃ ወይ አብራችሁ ትሆናላችሁ ወይ ትልህ፣ እያላችሁ ካለመነጋገር ግን ብዙ ነገር ይቀራል። ብዙ ነገር የእውነቴን ነው የምላችሁ። ማስተካከል የምትችሉትን ነገር ታጣላችሁ። በቃ መጠያየቅ፣ ማውራት፣ በግልጽነት ማውራት፣ በቃ ግልጽ ሆኖ ማውራት። ከፍቅረኛ ጋር ግልጽ ሆነ ካላወራ ከማን ጋር ልታወራ ነው? በግልጽ ጠይቃችሁ ምንድን ነው፣ ለምንድ እንደዚህ ያደረግሻለች፣ ምን አጠፋው፣ ምን አድርጌ ነው። የሆነ መሸነፍ አድርጋችሁ አትቁጠሩት። በነገራችን ላይ ፍቅር ራሱ እኮ መሸነፍ ነው። የእውነት ፍቅር እኮ መሸነፍ ነው፣ ደስ የሚል መሸነፍ ደስታን የሚሰጥ ሕይወትን የሚያጣፍጥ መሸነፍ እኮ ነው ፍቅር፣ አይደለም። ስለዚህ ጥያቄ ለመጠይቅ እንደዚህ ለማለት ምናምን ለምን ትፈራላችሁ? እንደ ሽንፈት ምናምን አይደለም። በእውነት አስቡበትና በግልጽ ተነጋገሩ። በግልጽ ጠይቃት። ሌላኛው ነገር ደግሞ ወስና ሊሆን ይችላል። በቃ ከአንተ ጋር ለመለየት ቆርጣ ሊሆን ይችላል ጊዜ እኛ ሴቶች በቃ ሪሌሽንሽፕ ውስጥ ሆነን እንሞክራለን እንጥራለን፣ ብዙ ለመቀየር ለማስተካከል እንሞክርና ትክም ይለናል፣ በቃ ተስፋ እንቆርጣለን። እና እዛ ደረጃ ላይ ደርሳ ሊሆን ይችላል። ስለዚህ እነዚህን ሁለት ነገሮች በደንብ አድርገህ ልብ ብለህ ለማስተካከል፣ ልታጣት ማትፈልግ ከሆነ ማለት ነው ለማስተካከል፣ የአቅምህን ሞክር፣ ጣር፣ ነገሮች ይስተካከላል። መልካም ዕድል እንዲገጥምህ እንዲስተካከሉልህ ምኞቴ ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ እርግጠኛ ነኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ላይክ ሳታደርጉ ፕሊስ ፕሊስ እንዳትወጡ ሁላችሁም ቪዲዮ ላይክ አድርጉት። ኮመንት ላይ ደግሞ የተሰማችሁን ነገር ጻፉልኝ። በቀጣይ ደግሞ እንድሰራላችሁ የምትፈልጉትም ሀሳብ ካለ እንደዚሁ ጠይቁኝ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው።